ለሀገር ሰላም ለአካባቢ ሰላም ዱአ የሚያደርግ በማህበረሰብ አብሮነት መቻቻል በጋራ ሴቶች ላይ አብሮ የሚሰራ በጋራ ስንሰራ፣ በጋራ ስንተባበር ያለን ነገር የተሻለ ሊሆን እንደሚችል የምናድግ እንደሆነ እምነት ያለ በመሆኑ እንደምታውቁት በጌዙ በውጆው በእድሩ በአብሮነት ተምሳሌት ሆኖ የሚኖር ማህበረሰብ ነው። በዚህም የተነሳ በአካባቢ ብቻ ሳይሆን በአገሪቱ በመላው አገሪቱ ተንቀሳቅሶ የሚሰራ በአገር ብቻ ሳይሆን በዓለማት ሆኖ የሚነግድ የሚሰራ የሚተጋ ማህበረሰብ ነውና የዚሁ ትጋት ውጤት የሆነችው በአጭር ዓመት ውስጥ በከፍተኛ እድገት ውስጥ ወዳለችው ወራቤ ከተማ እንኳን በሰላም መጣችሁ ለማለት እወዳለሁ። ሀበይ በወገሬት መጣም እንግዲህ አረፋችን የተሳካ እንዲሆን በተለይ እንደምታውቁት ሁላችሁም የትም የምትኖሩ የትም ቤተሰባችሁን ማትረሱ አካባቢያችሁን ማትረሱ፣ ለአካባቢያችሁ ማህበረሰብ አረፋን ቤተሰብ እናክብር ብላችሁ ስትመጡ አረፋ ብቻ እንደማታከብሩ እናውቃለን። በአካባቢ ያሉ ጉድለቶችን ነክሳችሁ በማውጣት በልማቱ ትሳተፋላችሁ። ትምህርት ቤቶችን ትገነባላችሁ፣ ጤና ጣቢያዎችን ታድሳላችሁ፣ መንገዶችን ታስተካክላላችሁ። ስለዚህ የእናንተ የአረፋ መብጣት ቤተሰብ ዝያራ ብቻ ሳይሆን በአካባቢ ልማት፣ እድገት፣ ኢኮኖሚ የምታደርጉት አስተዋጽኦ ከፍተኛ ነውና በዞኑ አስተዳደር ስምና በራሴ ስም ከፍ አለ ምስጋና እናቀርባለሁ። ሁሌም እንኮራባችኋለን። ለዛ ነው ትልልቅ ነገሮች አቅደን ምን ሰራው። ለዛ ነው ትልልቅ ነገሮች አቅደን ያሳካ ነው። የወራቤ ኮምፕሬሀንሲቭ ስፔሻላይዝድ ሆስፒታልን ስናሳካ፣ ሃይረንዚን ስናሳካ፣ በተለያዩ ወረዳዎች ሃይስኩሎችን ስንገነባ የእናንተ አስተዋጽኦ ከፍተኛ ነበረ። የነዚህ ሀሳቦች ጥንስ ስም አረፋን በዓል ምክንያት በማድረግ ስትመጡ የምታሳኩት ስለሆነ ሁሌም ሁሌም ለእናንተ ክብር አለን። ይሄ እንዲቀጥል እንፈልጋለን። በዚህ ዓመትም ስልጤን አንድ ከፍ የሚያደርግ ወራቤን የሚያሳድጉ ስራዎች ጀምረናል። ወራቤን እንደምታውቁት በቆዳ ስፋቷ በክልሉ አንደኛ ናት። 17 ሺህ ሄክታር መሬት ነው ያላት። በፍጥነት እያደገች ያለች ከተማ ናት። የሕዝብ ቁጣም አሁን ከ114 ሺህ በላይ ሆነዋል። በከፍተኛ ሁኔታ እንቅስቃሴ ውስጥ አለን። ያለባት ማነቆ መንገድ ነው የነበረው። ስለዚህ አንዱ ዋናው መንገድ ኮሪደርን ባሟላ መልኩ 8.4 ኪሎ ሜትር ከሰብ ስቴሽኑ እስከ ሃርላ ሆቴል ከፍ ብሎ በፌዴራል መንግስት በቅርብ ጊዜ ውስጥ ታድሶ ኮሪደርን ባሟላ መልኩ የሚሰራ ይሆናል። ሌላው የውስጥ ለውስጥ መንገድ ስላልነበረን ይሄንኑ ለማሳካት 57 ኪሎ ሜትር ዲዛይን አጠናቀን ለኮንትራት ሰጥተን ሀብት ማሰባሰብ ላይ ነው ያለነው። እስካሁን ወደ 200 ሚሊዮን ብር ቃል ተገብቶ ወደ 102 ሚሊዮን ብር ሰብስበን ከኮንትራክተሩ ውል ተፈራርመን ወደ ስራ አስገብተናል። በሚቀጥለው አመት በእንደዚህ አይነት ሳይሆን በተጨናነቀ ሳይሆን በሰፋፊ በሚያማምሩ መንገዶች እንደምትሄዱ ተስፋ አለን። ይሄንኑ በማስመልከት በዛሬው ዕለት በዛሬው ዕለት ወራቤ ከተማ እንግዲህ ብዙ ጊዜ ሰዎች የሚያልፉባት እንጂ የሚያርፉባት አልነበረችም። ይሄ ብንሰራባት ይሄ የቱሪዝም ማዕከል ሆኖ ማገልገል የሚችልበት ይሄን ሀብቷን መጠቀም የሚችልበት ብዙዎቹ እዚህ አርፈው ተዝናንተው የሚሄዱባት ከተማ እንድትሆን አለመን እየሰራ ነው። ለዚህም በቅርብ ቀን የሚመረቁ በተለይ እስከ ቀጣዩ አመት የሚመረቁ በፍጥነት እያለቁ ያሉ ትልልቅ ሆቴሎች አሉን። እነዚህ እውን ይሆናሉ። ለእነዚህ የሚያስፈልጉ መሰረተ ልማቶች እየተሟሉ ነው። በከተማዋ ትልቅ ችግር የነበረው የማብራት ሰብስቴሽን ነበር። ይሄ ችግር ተፈትተዋል። ሌላው ትልቅ ችግሯ የነበረው የውሃ ችግር ነበረ ወደ 3 ጉድጓዶች ተቀፉረው በሰከንድ 90 ሊትር የሚያመርቱ ከ90 በላይ ሊትር የሚያመርቱ በድምሩ ማለት ነው እንደዚህ ይሄን ውሃ ዝርጋታ ጀምረናል ወደ ዋናው ታንከር ዝርጋታው እየጨረስን ያለ ነው በቀጣይ አመት አላህ ካለ ይሄን ማጠናከል የከተማ የውሃ ችግር የሚፈታ ነው የሚሆነው ሌሎች ዝርዝር የልማት ጉዳዮች በዚህ መድረክ አላነሳም አረፋችን በጋራ የምንተሳሰብበት የምንገናኝበት ሌሎችን የምንዘይርበት አካባቢያችን የምናለማበት ባህል እሴታችንን የምናሳደግበት አንዱ ትልቁ ባህል እሴታችን በጋራ አብሮ መኖራችን ነው። መተሳሰባችን ነው። የቤተሰብ ትስስራችን ነው። የአገር መሰረቱ ቤተሰብ ነው። ቤተሰብ ሲሰበር አካባቢ ይሰበራል፣ አገር ይሰበራል። የቤተሰብ ትስስር አብሮነት፣ ቤተሰባችሁ መጠየቅ፣ ወላጃችሁን ማክበር ታላቃችሁን የሚያክበር ለትንንሾቹ የማዘን፣ ለዛ ነው ለአካባቢያችሁ ተናላሾቻችን፣ እናንተ ውጭ እያስተማራችሁ ልጆቻችሁ እዚህ ያሉት እንዳይከራተቱ ቤተሰበኝ እንዳይከራተት የምሰሩትና ይሄ የኛ መገለጫ ነው። እሴታችን ጠንክሮ መተባበራችን ጠንክሮ መዋዳራችን ጠንክሮ መቀጠል አለበት። ሰላማችን ጠንክሮ መቀጠል አለበት። በአካባቢያችሁ የምታደርጉት ኢንቨስትመንት መቀጠል መቻል አለበት። የምታደርጉት እንቅስቃሴ እያንዳንዱን ቤተሰብ ይቀይራል። እዚህ አካባቢ ወራቤም ይሁን በወረዳዎች የምታፈሱት ሀብት አካባቢን ይቀይራል። ይህ ተጠናክሮ እንዲቀጥል እንፈልጋለን። ዒድ ሙባረክ። አበይ አጄጄም ይደዲ አላ ሰላም አለይኩም።